የአዲስ አበባ ከተማ እንግዲህ የሆረ ፊንፊኔ በዓል ማክበሪያ ቦታን በጥሩ ሁኔታ እያደሰችና ለ2018 ዓመተ ምህረት የሆረ ፊንፊኔ በዓል እያዘጋጀች ትገኛለች። የሆረ ፊንፊኔ በዓል ማክበሪያ ቦታ በዚህ መልኩ መዘጋጀቱ ለበዓሉ አከባበር የሚኖረው አንድምታ ምንድን ነው የሚለውን የተወሰኑ አባገዳዎችን በእንግድነት ጋብዣለሁ። ከእሳቸው ጋር ቆይታ አደርጋለሁ። ማንኛውንም ሰው እከሌ እከሌ ብሎ ወዲና ወዲህ የሚያደርጋ ነው። በገዳ ስርዓት ሁሉንም ያቅፋል አቃፊ ነው። እግዚአብሔር ደግሞ በገዳ ስርዓት ሲወጣ አለንጋ ሲወጣ አገራችንን ሰላም ያርግልን ፍቅር እንደ ሸማ ለብስልን ወጥቶ መግባት ገብቶ መውጣት ያደለን ብለው ክረምቱን በሰላም አወጥተህ ወደ ወደዚያ ምትናል ዘራችን ዘርተን ለቡቃያ ፍሬውን ለቡቃያ አብቃለን ቡቃያውን ደግሞ ለ አፍርተን ለመብላት ለመጠጣት አብቃን ብሎ ገዳ ስርዓቱ የሚያምንበት የምለምንበት እግዚአብሔርን የምናገኝበት ሰዓት ነው። የዘንድሮ ግን በጣም ደስ ያለኝ ከመንግስት እልህና ቁጭት ጋር በተያያዘ በአዲስ አበባ ውስጥ በጣም የሚያስገርም የአዲስ አበባ ለውጥ ነው፣ የልማቱ ለውጥ ከዛ ጋር ተያይዞ ይሄ ሆረ ፊንፊኔ ከአሁን በፊት ከሶስት አራት ዓመት በፊት የምታየው አይደለም። በዘንድሮ ዓመት በጣም በጣም በጣም መቶ በመቶ ተቀይሮ ነው የሚያገኙ። አዲስ አበባ ከተማ በልማት ቁጭት ውስጥ በመግባት በአሁኑ ወቅት በከፍተኛ ሁኔታ ተለውጣለች የሚሉት አባ ገዳ ሀዩ ዘውዱ መግራ የሆረ ፊንፊኔ ማክበሪያ ቦታም በዚሁ ልክ ለምቶ ዝግጁ መደረጉ እንዳስደሰታቸው ተናግረዋል። እሳቸውም ከዓመታት በፊት በቦታው ላይ የተከሉት ዋርካ አድጎ መገኘቱን ያወሳሉ። በዚህ ቦታ ላይ አንድ ትልቅ ማስታወሻ አለ። ከኔ ጀርባ ጋር የምታያት ወዳለች ይችን ዋርካ ዋርካ የኦሮሞ ሕዝብ ጥላ ነው። እስሩ ሽምግልና ይካሄዳል መመረቂያ ቦታ ይሆናል። ሀገርን ታስታርቃለ፣ ወገንን ታስታርቃለ፣ ጎረቤትን ታስታርቃለ። እቺን የተከልናት ክብርት ሊዲያ ግርማ የአሁኑ አዲስ አበባ ከተማ ሰላምና ጸጥታ ኃላፊ ከሳቸው ጋር ሆነን የካ ነበር። ከየካ መጣንና ክብርት ሊዲያ እስቲ እዚህ ተራራ ላይ እንትከላልኳቸው። አብረን ወጣን እቺ ወይሮን ይሄን ወርካውን ተከል። ዛሬ ስናየው ትልቅ ነገር ሆነ። የሆረ ፊንፊኔ ማክበሪያ ቦታ በርካታ ወንዞች የሚገናኙበትና ለበዓሉ ምቹ ሆኖ የተሰራ መሆኑን የተናገሩት አባገዳዎቹ የበዓሉ ታዳሚ እንግዶቿን ተቀብላ በጥሩ ሁኔታ ለማስተናገድ እየተዘጋጀች ባለችው አዲስ አበባ አስደሳች ጊዜ እንደሚያሳልፉም ገልጸዋል። ቀበና ወንዝ ነው፣ ከላይ ነው የሚመጣው፣ ከአንቆርጫ ከሚኒልክ ጀርባ ያሉት ከአብቹ መናብቹ የሚባላለ፣ ከዛ ተጠረቃቅሞ በዚህ ጋ የሚያልፍ ታሪካዊ የቀበና ወንዝ ነው ይሄ ግቢውም ደግሞ ለጥ ያለ ነው። በዚህ ለጥ ያለ ግቢ መሀል ላይ እችን ተራራ ማግኘታችንና ለዋ ላይ ደግሞ ይህን ወርካ መትከል ማለት እንደ ትልቅ ምሳሌ ነው። አዲስ አበባ ፊንፊኔ ላይ በዚህ ስርዓት አምሮ ውብ ሆኖ አገራችን ከማንኛውም ከአፍሪካ አንደኛ ተምሳሌት ሆና ስትገኝ በጣም ገዳ ስርዓቱ በአሁኑ ሰዓት በደስታ በደስታ በክብር በክብር መጥቶ በክብር እንደሚመለሱ እርግጠኝነትን የምናስተማምንበት ገዳ ስርዓት ነው። አጠቃላይ ኢትዮጵያውያን በብሔር ብሔረሰቦች እኩልነት በአንድነት አብሮ በመብላት አብሮ በመጠጣት በዓላችንን ጠብቀን ወደፊት በማስኬድም ረገድ ምን አይነት ኃላፊነት ይጠበቅባቸዋል? ከዚህ በዓል ጋር ተያይዘ፣ ሁሉም እንደኔ እይታ ሁሉም እንዳልኩ ቅድም እልህና ቁጭት ውስጥ መግባት አለብን። እከሌ ኦሮሞ ነው፣ እከሌ ትግሬ ነው፣ እከሌ ሱማሌ ነው፣ አማራ ነው፣ ቤንሻንጉል ነው፣ ጋምቤላ ነው የምንለው ነገር ከአእምሯችን ፍቅም ማውጣት አለብን። ወደፊት ነው መሄድ አለብን እኮ ወደ ኋላ ኢትዮጵያ ሊያስቀራት የቻለውም አንደኛው ምክንያት ይሄ ነው እኮ፣ በዘር መከፋፈል፣ በወንዝ መከፋፈል፣ በእምነት መከፋፈል፣ በመልክ መከፋፈል። ሁላችንም ጥቁር አፍሪካውያን ነን። አብረን ለዚህ ለአፍሪካ ጥቁሮች አብረን ነን። መሪያችን ጥቁር አፍሪካዊ ነው። ሌላ የመጣ የለም ማንም ይሁን ማን እቺን ሀገር ማሳደግ የምችለው አንድ ስንሆን ነው። በከተማ ዙራ ላይ ያለው ሁሉም ቦታ ላይ ባማረ በሁሉም ነገር ዝግጁ እየሆነች ፊንፊኔ እየጠበቀች ስለሆነ እኛም ደግሞ የሚመጡት ሁሉ ህብረተሰብ ሁሉ እጁን አሳምሮ በከማንኛውም የ የጸዳ መሆን ስላለበት ጸርተን ለአገር ለማግኘት ውስጥ ለማግኘት እንድንመቃ እላቸዋል። ለ2018 ዓ ም የኢሬቻ በዓል እንደ አዲስ የተገነባው የሆረ ፊንፊኔ በዓል ማክበሪያ ቦታ የግንባታ ስራው መጠናቀቁን የግንባታ ስራውን እያከናወነ ካለው ስራ ተቋራጭ ለማወቅ ተችሏል። የዘንድሮ ሆረ ፊንፊኔ የኢሬቻ በዓልም በመጪው መስከረም 24 በአዲስ አበባ ይከበራል።